መጽሐፍ ቅዱስ ላይ አንድ በጣም አስደናቂ ታሪክ አለ። መሳፍንት መጽሐፍ ላይ ምዕራፍ 19 ከቁጥር አንድ ጀምሮ አንድ ሰውዬ ሚስቱን አገባ ይልና ቁባቱን ማመነዘረችበት ይላል። ከዛም በኋላ ወደ ወላጆቿ ቤት ትታው ስትሄድ ከብዙ ቆይታ በኋላ ሚስቱን ልታረቃ ሰውዬው ወደደ ብሎ ይጀምራል። እዚያ ሄዶ ከአራት ቀን በላይ አባትየው ደስ አለው፣ ና እርቁን ከጨረሱ በኋላ እዚያው ያቆያቸዋል። ከዛ በኋላ እንግዲህ ተነስተው ጉዟቸውን አህያቸውን ጭነው አሽከር አስከትለው መንገዳቸውን ቀጠሉ። በዚህ ሰዓት ነበር እንግዲህ ወደ ኢያቡስ ከተማ ላይ የተቃረቡ ፀሐይ ልትጠልቅባቸው ወይም ሊመሽ እንደሆነ ሲያስብ አሽገሩ ጌታውን እንደዚህ አለ፣ እባክህን ወደዚህ ከተማ ገብተን እንደር ብሎ ይጠይቀዋል። ጌታውም በፍጹም አለ፣ የእስራኤል ከተማ ወይም ነገድ ወዳልሆነችው ወደዚች ከተማ በጭራሽ አልገባም አለና መንገዳቸውን ቀጠሉ። መጨረሻ አካባቢ ግን እየመሸ ሲመጣ ወደ ግቢያ ገብቶ ለማደር ወሰኑ። ግቢያ ማለት ደግሞ ከእስራኤል አስራ ሁለቱ ነገድ መካከል የአንደኛዋ ግዛት ነች፣ ወይም የቢንያም ግዛት እንደሆነች መጽሐፍ ቅዱስ ይነግረናል። ወደዚያ ሰዎች ከተማ ገቡና እዚያ ለማደር ወሰኑ። አንድ ሰውዬም ሽማግሌ መጥቶ ወደ ቤቱ ወሰዳቸው። ትንሽ እንደመሸ ነበር እንግዲህ በጣም አሰቃቂ የሆነ ሁኔታ ሕይወታቸው ላይ ተፈጸመው። የዚያ አካባቢ ሰዎች ወይም የግብያ ነዋሪዎች ምግባራቸው መጥፎ ነበር። ልክ እንደ ዘፍጥረት 19 ምዕራፍ አንድ ጀምሮ እንደምትመለከቱት ሰዎቹ ግብረ ገባቸው በጣም ጸያፍ ነበር። ሰውየው መጡና ሽማግሌውን፣ አሁን የገቡትን ሰዎች እንገናኛቸው ዘንድ ወደ ውጪ አወጣልን ብለው እጅግ በጣም አስጨነቁ። ቤቱንም ከበው መደብደብ በዚህ ጊዜ ነበር እንግዲህ ሽማግሌው በጣም ተጨነቀና፣ እባካችሁ ወደ እኔ የመጡት ሰዎች እንግዶቼ ናቸው፣ ሰውየውን እንዳትነኩ፣ ልጄንና ሚስቱን ግን አውጥቼ አሳልፌ ሰጣቸዋለሁ፣ የምትፈልጉትን አድርጉባቸው ብሎ ነገራቸው። በዚህ ሰዓት የሰውየውን ሚስት አውጥቶ ሰጣቸው። ሰዎቹም የከተማው ነዋሪዎች ወይም የመጡት እነዚህ ሰዎች ሴትዮዋ ላይ እስከሚነጋ ሌሊቱ ሙሉ አመነዘሩባት ይላል። በጣም አሰቃቂ በሆነ ሁኔታ በህይወትና በሞት መካከል እያለች ሴትዮዋን በር ላይ አምጥተው ጥለዋት ሄዱ። ጠዋት ተነስቶ ሲመለከት ሴትየዋ ተዝለፍልፋለች፣ ሰውነቷ የመጨረሻ ደረጃ ላይ ነው ያለችው፣ ኦልሞስት ልትሞት እያለች ወሰዳት። ከዛ ቤቱ ሲያደርስ ሴትየዋ ሞታለች። በዚህ ጊዜ ነበር እንግዲህ ሰውየው የሴትየዋን ገላ አስራ ሁለት ቦታ ቆራርጦ ለእያንዳንዱ የእስራኤል ነገድ አንዳንድ ሰውነት ላከላቸው። እስራኤላውያን ይህን ሲመለከቱ እጅግ በጣም ደነገጡ፣ ምክንያቱም ከግብፅ ከወጡበት ቀን ጀምሮ እንደዚህ አይነት አስደንጋጭ ነገር ተሰምቶ አይታወቅም ይላል ቃሉ ሲነግረን ተነ ተነጋገሩ የእስራኤል ሽማግሌዎች እርስ በርሳቸው ተወያዩና ወደ ምጽጳ ተሰበሰቡ። እንደ አንድ ሆነው መጡና በእኛ መካከል የተፈጸመው ይህ ምንድን ነው አሉ። በዚያ ምክክራቸው መካከል ግን ያንን ድርጊት የፈጸመው የቢንያም ነገድ አልተገኘም ነበር። ምክክራቸውን ጨረሱና ወደ ምጽጳ መጥተው እግዚአብሔር ሆይ ነገ ሄደን ወንድማችንን እንዋጋለን ማን ቀድሞ ይውጣ ብሎ እግዚአብሔርን ጠየቁት። እግዚአብሔርም ይሁዳ ወጥቶ ይቅደም ብሎ ተናገረ። ስለዚህ ይሁዳ ወጣ፣ ተዋጋ። በመጀመሪያ ቀን 22000 ሰራዊት ሞተባቸው። አንዱ ነገድ ለመዋጋት አስራ አንዱ ነገድ ወጥቶ በአንድ ነገድ ፊት ወደቁ ማለት ነው። እንደገና ኃይላቸውን አሰባሰቡና ለሁለተኛ ጊዜ ሁለተኛ ቀን ገብተው ውጊያቸውን ቀጠሉ። በዚህ ጊዜ አስራ ስምንት ሺህ ሰራዊት አለቀ። በዚህ ጊዜ ነበር በጣም የደነገጡት። ወደ ምጽጳ መጡና በድለናል አሉ አጥፍተናል አሉ። ሕይወታቸው መንገዳቸው ከእግዚአብሔር ርቆ ነበር። ሪፐንተንስ ወይም ንስሐ የሚባል ነገር ትተው ነበር መካከላቸው። እግዚአብሔርን ሳይሆን ድሉን ብቻ ነበር የፈለጉት። እግዚአብሔርን ሳይሆን ሄደው መዋጋትን ብቻ ነበር ያቀዱት። በዚህ ጊዜ እግዚአብሔርን ጠየቁ የምር ራቸው ንስሐ ገቡ። የበደል ስሬት መስዋዕት አደረጉ። በእግዚአብሔር ፊት አለቀሱ። አንተ ትፈቅዳለህ ወንድማችንን ሄደን እንዋጋ ወይስ ይቅር ብሎ ለሶስተኛ ጊዜ እግዚአብሔርን ጠየቁ። እግዚአብሔርም ውጡ አለ። ከንስሐ በኋላ ሂዱ እኔ በእጃችሁ አሳልፌ እሰጣለሁ አለ። ሄደው ወንድማቸውን ተዋጉ። ሰባት መቶ ሰው ብቻ እስከሚቀር ሙሉ ከተማውን ዶጋ አደረጉ። ሙሉ ከተማውን በሰይፍ ስለት መቱ። አንድ የነበረውን የቢንያምን ነገድ አጠፉ። ከሰባት መቶ ወንዶች በስተቀር በቢንያም ነገድ ወይም በግብያ ማንም ምንም ሰው አልተረፈም። የሚፈልጉትን ድል አገኙ። ነገር ግን ድላቸው ጎዶሎ ነበር። ነገር ግን ድላቸው ስብራት የነበረበት ነው። እግዚአብሔር የሚያውቀው 12 ነገድ ነው። በራሳቸው ጊዜ ባመጡት ጣጣ 11 ነገድ ብቻ ሆኑ። ስለዚህ መካከላቸው ደግሞ በጦርነቱ ጊዜ የተገባቡት ቃል ኪዳን ነበር። ማንም ሰው ከኛ መካከል ለወንድማችን ቢንያም የቃል ኪዳን ወይም ደግሞ የጋብቻ ግንኙነት እንዳይፈጽም፣ ማንም ልጁን እንዳይድር ብለው ቃል ተገባብተው ነበር። ነገር ግን በሞቅታ ጊዜ ወይም በጦርነቱ ሰዓት በገቡት ቃል ኪዳን ተያዙና ለወንድማቸው ዘር ለማስቀረት ወይም ሌላ ቤተሰብ ለመፍጠር የሚያመች መንገድ አጡ። በዚህ ጊዜ ነበር እንግዲህ የቢንያም 700 ወንድ ብቻ የቀረው ከእስራኤላውያኖች ነገድ ጋር መጋባትም ሆነ መዋለድ እንዳይችል ቃል ኪዳን ስለተገባቡ ወደ ሴሎ ሄደው ለጠለፋ ወንዶቻቸው የተዳረጉት እዚያም ሄደው ለሁለት መቶ እና ከዚያም በላይ ለሚሆኑት በጠለፋ ሚስት አገኙ። ያ ሁሉ የሆነበት ምክንያት አንደኛ ግቢያ ውስጥ ኖሩ የነበሩት የጥንት ነዋሪዎች ግብረ ሶዶማውያኖች ነበሩ መጥፎ ምግባራቸው ከእግዚአብሔር አራቃቸው። ኪዳን ያላቸው የቢንያም ነገድ ወይም የመጀመሪያው የእስራኤል ንጉሥ ሳኦል የተነሳው ከቢንያም ነው፣ ቢንያማዊ ነበር። የእነሱ ርስት ደግሞ ግብያ ነች። እነዚህ ቅዱሳኖች መጡ እንጂ የዚያ ከተማ ሀሳባቸው ሙነቅዳቸው የዚያ ከተማ ተጽዕኖ ስር ወድቀው ነበር። በምግባራቸው እግዚአብሔርን ማስደሰት አልቻሉም ነበር። ሰዎችን በማስጨነቅ የማይገባ ይህ መጽሐፍ ቅዱሳዊ ድርጊት ይፈጽሙ ነበር። ድርጊታቸው እግዚአብሔርን አሳዝነዋል። በዚህ ነበር እንግዲህ እግዚአብሔር ፊቱን እስኪያዞር እጅግ በጣም አስጨናቂ የሆኑ ድርጊቶች ህይወታቸው ላይ የተፈጸመው። ስለዚህ በዚህ ዘመን ቤተ ክርስቲያን ወጣቱ ላይ እንደዚህ አይነት ልምምዶች ኢ መጽሐፍ ቅዱሳዊ ግብረ ገቦች ሲፈጸሙ ባላየ ማለፍና መፍራት ሳይሆን በእግዚአብሔር ቃል መሞገትና ህዝቡ ወደ እውነተኛ ንስሐ ወደ እግዚአብሔር መፍራት እንዲመጣ ልታስተምር ይገባል። ምክንያቱም በዚህ ዘመን ብዙ ወጣቶች በተለያዩ ሱስ በተለያዩ ፖርኒስት ሆነዋል። ብዙ ወጣቶች ፖርኖግራፊ ይመለከታሉ። ከትዳር ይልቅ መጥፎ ምግባር ብዙ ሀገር ላይ እየበዛ እየተ ራከተ መጥቷል። ከእግዚአብሔር ቃል ይልቅ የሰዎችን ልብ ሞግቶ መመለስ የሚችል የትኛውም ንግግር የለም። እውነተኛ እግዚአብሔርን ቃልና ሀሳብ ለሰዎች እውነተኛ በሆነ መንገድ በማስተላለፍ ሰዎች ከድርጊታቸው ከመጥፎ ምግባራቸው እንዲመለሱ በእግዚአብሔር ቃል መመለስ ያስፈልጋል። የምትሰሙትን ይህንን መልእክት ደግሞ ለሰዎች ሼር በማድረግ እግዚአብሔርን ሀሳብ የሚገባውን እግዚአብሔርን ቃል ሰዎች እንዲማሩ እንድታደርጉ በጌታ ፍቅር ጠይቃቸዋለሁ። እግዚአብሔር ይባርካቸው።